ሰላም ውድ የምወዳቸው ውድ የወገና ቱብ ተከታዮቼ፣ እንዴት ናቸው? እንዴት አላችሁ? ኑ ኑ ኑ ኑ እያልኳችሁ ነው። ዛሬ ያለሁበትን ከመናገሬ በፊት ለዚህ ለወገና ቱብ አዲስ የሆናችሁ ቤተሰቦቼ ቤቴን ሰብስክራይብ በማድረግ ተቀላቀሉልኝ ቪዲዮዬን ላይክ አድርጉ፣ ሼር አድርጉ። የዛሬ ቪዲዮ በጣም ይጠቅማችኋል። እንግዲህ ኢትዮጵያ ገብተናል ገብተናል ትላላችሁ። ይሄው ኢትዮጵያ ነው ወይስ ሌላ ኢትዮጵያ ነው ነው የምትሉት? የዛሬ ቪዲዮ ይሄ ቪዲዮ የዛሬ 15 ቀን የተቀረጸ ነው። ኢትዮጵያ ውስጥ ይህንን ሁሉ ሳላይ መቆየት እንዴት እንደሚያቀጫቅጭኝ ብቻ ይውልኝ። ኢትዮጵያ ከገባው ኦልሞስት አራተኛ ወሬ ነው ያለው እና ዛሬ ያለሁት አንድነት ፓርክ ነው። አንድነት ፓርክ እስኪ ላስ ጎበኛችሁ ከኔ ጋር ሁኑ ዛሬ እና እጅግ በጣም ነው የሚያምረው። እጅግ በጣም የተኛውን አሳይቼ የተኛውን እንደሚተው ግራ ገብቶኛል። እኔ ራሴ እንዴት እንደሚያምር እንዴት በቃ ተፈጥሮ እንዴት ራሳችሁን መንፈሳችሁን እንደሚያድስ ነው የሚታዩት። እዚህ ጋር እዚህ መግቢያ በኩል ነው አሁን እና እስከ መጨረሻ እስኪ ቪዲዮ እንድታዩልኝ እጋብዛለሁኝ። እጅግ በጣም ገራሚ የሆኑ መስህቦች አሉት ኢትዮጵያ። እጅግ በጣም ነው የሚያምረው። የምር አበቦቹ ያለው ዛፎች፣ በቃ የዱር አራዊቶች፣ እና ሰው ሰራሽ እና ተፈጥሯዊ ነገሮች እጅግ በጣም ነው የሚገርሙት የሚያምሩት እና ይህንን ሁሉ ከኔ ጋር እንድታዩ ጋብዤላችኋለሁ፣ ወዳጆቼ ኑና እስኪ ላሳያችሁ። ይሄ መግቢያ ላይ ነው ያለነው። ሌላ ደግሞ ይኸው በቃ ወትርፏል ምናምን ሰው ሰራሽ ነገሮች አሉ። እዚህ ጋር አንበሶች ትላላችሁ፣ አንበሶች እንደ ጉድ ተኝተው ነው የሚገኙት። እና እንዴት እንደሚያምር እንዴት እንደሚያምር ይሄ ወተርፎል ሰው ሰራሽ ነው። በዛ በኩል አንበሶችም አሉት ተኝተው ያው ቪዲዮን ዙም ስናረግ ታያላችሁ ማለት ነው የው አንበሶቹ እና እየኛው ደግሞ ፓርኩ ሙሉ በሙሉ ለዱሮ አራዊት እንደዚህ የታጠረ ነው። ኬቭ ተሰርቶ በድንጋይ ኬቭ ምናምን ዋሻ ተሰርቶ እንደዚህ ታጥረው ምናምን እዛ ውስጥ ነው የሚኖሩት። እዚህ ጋ ደግሞ በቃ ወንድሜን እኔን ተታሄኝ አንተ ብቻ ህን ማየት ትችላለህ። እኔ እዚህ ከተፈጥሮ ጋር ልኖር እያልኩ በቃ ምን ምን እንደሚያምረኝ ብቻ እዩልኝ፣ እንዴት እንደምሆን ፎቶ መነሳት ነው የሚያምረኝ። የቦርጬን ነገር ተውልኝ፣ ኢትዮጵያ መጥቼ ቦርጫም ሆኝ ያለው። አንበሶቹ እዚህ ጋ ተኝተው ወንድም ኩራት ነው። እዚህ ጋ ደሞ ጅን አብዷል ወንድም እየው ፎቶ ቪዲዮ ሆቢው አይደለም፣ እኔ በግድ እንትን ብየው ነው። እናማ እዚህ ደግሞ ለእናንተ ለማሳየት ሌላኛውን ያው ጉድ ጉድ ያልን ነው። ሸፈፍ ሸፈፍ እያልኩ ነው ማሳያችሁ። ይሄኛው ቅድም ባሳየኋችሁ አንበሶችን በሌላኛው ሳይድ ነው። እዚህ ጋር ደግሞ የሆነች መስኮት አለች። ያው የነሱ እነሱን የሚታዩአቸው መስኮት አለ ከላይ በውጭ በኩል እና የሆነ የሚያምሩ ወፎቹን አይቼ እንዴት እንደሚሮጥ ቀነኔ ሳበቀላ ነው የሄድኩት። እዚህ ጋር እዩልኝ። እና ወፎቹ እጅግ በጣም ያምራሉ። በጣም ነው የሚያምሩት። ፍየል የሚመስሉ ነገሮችም አሉ። እኔ ግን ኢትዮጵያ ውስጥ ነው ያደግኩት የኖርኩት ወይስ ሌላ ኢትዮጵያ ነው ይሄ እየመጣሁት እያልኩኝ ነበር። ምክንያቱም እኛ እንደ አለመታደልም አይባልም፣ እግዚአብሔር ይመስገን ግን፣ ከቤት ወደ ትምህርት ቤት ከትምህርት ቤት ወደ አረብ ሀገር ነው እንግዲህ። እንደ እኔ ሆናችሁ እስኪ እኔም እንደዛው ነኝ እያላችሁ ኮመንት ላይ ጻፉ። ለእናንተም ቀን አለ እንደዚህ አይነት ቀን። በሰላም ወደ ቤታችሁ ተመልሳችሁ ቤተሰቦቻችሁን አይታችሁ የምትወዱትን ኑሮ እንድትኖሩ ፈጣሪ ይርዳችሁ። በሰላም መሆን እንደዚህ በሰላም ወደ ሀገር መመለስ ቀላል አይደለም። ብዙዎች አብደው ነው የሚመለሱት። እግዚአብሔር ነው የማመሰግነው እኔ እና ለብዙዎች ይሄ ቻንስ አልደረሰም። እዚህ ጋር ደሞ ሌላኛው ጉድ ጉድ፣ ያው ወደ ቤተ መንግስት ምናምን ምናምን እየገባን ነው። እዚህ ጋር ብቻ ተከተሉ እናንተ እኔ ለእናንተ ለማሳየት እማል ሆኖ የለም የተኛውን ቀድሜ ላሳይ እያልኩ ከራሴ ጋር ግብ ግብ ፈጥሬ ያለው ወንድሜ ሲደክምብኝ ደግሞ ራሴም ራሴ የማቅራጽ ያምረኛ እንደዚህ ምናምን ምናምን ይቀርጻለሁ። ስለ ጃፖኔው ይቅርታ። ግን እኔ ደግሞ ያልወፈርኩ መስሎኝ ይሄን እንደ ልብስ ለብሼ ስወጣ የለም ሱፌም አልበቃ አለኝም፣ ስዘጋ ቦርጬም ፍጥጥ ብሏል። እና ልብሴ በሙሉ እያጠረ ምናምን ምናምን መጥቷል። እላችኋለሁ የኛ ቤት ደግሞ አዲስ ግንባታ ላይ ነው ያለው በዶንኪ ነው ምንድን ነው የሚባለው ዶንኪ አይደለም እኔ ደግሞ በሆነ እንትን ዲዛይን ነው የሚሰራው አይደለም። እና እዚህ ጋር ፎቶ ምናምን ሹት ሻት ሻት ሻት ተደራረግን እንዴት ነው ፎቶዎቹ ይመቻሉ? የኔን ደግሞ እንትን ኮፒ ፔስት እንዳታረጉ የኔን ስታይል ፎቶ እንዳትነሱ፣ እሺ? በማስጠንቀቂያ። እዚህ ደግሞ በነገስ ነገስታት ጋር ደርሰናል። ነገስታት በራሱ ፍቃድ የወደቀ ኃይለ ማርያም ደሳለኝ ትላላችሁን? የምወደው መለሰ ትላላችሁ፣ መለሰ መለስ ትላላችሁ፣ መለስ ዜናዊ። ያኛው ሰው አላቅም፣ ባለአረንጓዴውን። ያኛው ደግሞ ኃይለ ስላሴ ነው፣ ሁለቱም ኃይለ ስላሴ ነው፣ ምንድን ነው መሰለኝ እዚህ ጋር ቱሪስት ምናምን ትላላችሁ እየጎበኙ ነው። እኛ ስንሄድ በነገራችን ላይ ብዙ ሰው አልነበረም። ምኒልክም አለ። እኔ ነገስታቶችን ብዙም አላቅም። አሁን ወደ ቤተ መንግስት እየተገባ ነው። ጋይስ ተከተሉኝ። እንግዲህ ተከተሉኝ ተከተሉኝ። ዛሬማ መከተል ግዴታ ነው። ኦ ማይ ጉድ ነስ እኔ ደግሞ ይህንን ሁሉ ለናንተ ላለ ማሳየት አልቻልኩም። የምር ማለት ነው። እናንተም እድላችሁ ሆኖ እግዚአብሔር በሰላም ወደ ሀገራችሁ ሲያበቃችሁ የለ እዚህ መታችሁ መናፈሻ ሰዓት ብትወስዱ እጅግ በጣም ሪኮሜንድ አደርጋለሁ። ምክንያቱም የመንፈስ እርካታ ነው የምታገኙት እላችኋለሁ። በቃ ከተፈጥሮ ጋር መዋል እንዴት ሰላም እንደሆነ። እኚህ ሰውዬ ማን እንደሆነ አላወቅኩም ግን ሰላም ብያቸዋለው። ቁጭ ብሎ አሉ እዚህ መጽሐፍ እያነብቡ ነው። ያው ወንድምዬው ከፊት ለፊት ጉድ ጉድ እያለ ነው። ቤተ መንግስት እየገባ ነው ትላላችሁ። እዚህ ጋ የድሮ ምናምን ምናምን ምንድን ነው እዚህ ጋ ሰነዶች ማከማቻትና ምናምን ምናምን ምናምን ነው። እና እነሱን ምናምን እናያለን እዚህ ጋ የድሮ የኃይለ ስላሴ ማህተም ምን ይመስል ነበር? ሌሎችስ ምን ይመስላሉ? የሚለውን አሁን አሳያችኋለሁ። እዚህ ውስጥ ስትገቡ ግን ብዙ ነገር ነው ያለው። በነገራችን ላይ ቪዲዮ ለእናንተ እንዳይረዝም፣ ይኸው አብዮታዊ መንግስት የነበረ ጊዜ ምን አይነት ነው የሚጠቀመው ማህተም እዚህ ጋር አሳያችኋለሁ። ሌላ ደግሞ ቀዳማዊ ኃይለሥላሴ የሚጠቀሙት ማህተብ ይሄን ይመስላል። ማህተብም አይመስልም። ምኑ ነው ማህተብ የሚመስለን? እንጃ። ይሄኛው ደግሞ እዚህ ጋር ቪዲዮን እንትን ብዬ ነው ቪዲዮን አፋጠኝ ነው ቢካውዝ በጣም እንዳይረዝምባችሁ ነው። የሁሉም አለ ብቻ እናንተ ስትመጡት ሀይ አላችሁ ብታዩኔ ደስ ይለኛል እና እዚህ ጋ አሁን ደግሞ ከኚ ሰውዬ ጋር ፎቶ ልነሳ አልኩና ፎቶ ተነሳው። አወራኋቸው ትንሽ እንዴት ነው ሰላም ኖት አልኳቸው። ደግሞ መንግስቱ ሀይለ ስላሴ ጋር ገባን። ሀይለ ስላሴ ነው፣ ሀይለ ስላሴ ጋር ገባን። ቤተ መንግስታቸው ገብተናል ገብተናል እሳቸውንም ሰላም አልን። ፎቶ አንድ ላይ ተቃቅፈን ተነሳን። እዚ ጋር ሲያቀብጠኝ ደግሞ ቢቼን ፎቶ ተነሳው። ስልክ አስቀምጬ ከዛ በመቀጠል ይሄኛውን ፏፏቴ ምናምን ስታዩማ ልባችሁ ነው ፍርስ የምለው። ይሄ ደግሞ አንበሶቹን እያየዋቸው ነው፣ ፎቶ ሹት ሻት ስንደራረግ ነው ጋይስ። ሌላኛው ጉዶ ደግሞ ምንድን ነው ብትሉ፣ እዚህ ጋር አሳ ዝርያዎች አሉ። እዚህ በእስክሪን ሞድ ነው የተሰራው። እንግዲህ እዚህ ጋር አሳ ምን አይነት አሳ አለ፣ አዞ አለ፣ ሸረሪት አለ፣ እንሽላሊትም አለ። ሁሉንም ታያላችሁ። ብቻ ህይወት እግዚአብሔር ይስጠን። ስለዚህ ደረት ስለተከፋፈተ ነገር ደግሞ እኔ ሶሪ ጠይቃችኋለሁ። ሁለተኛ እንደዚህ አይነት ልብስ አይለበስም ጋይስ እሺ፣ በጣም ይቅርታ። ምክንያቱም እኔ እንደዚህ ማውፈሬን ውፍረት እንደጨመርኩ አላቅም ነበርና ልብሴ ትንሽ አጠርጠር አለች። ወንድም ደግሞ አይነግርም። እዚህ ጋር ደግሞ ታያላችሁ ነብሮች፣ የኛዎቹ እዚህ ናቸው። ቆይ በዚህ ዘመን ለምንድን ነው እናንተ እንደዚህ ተቃቅፋችሁ ማትተኙ? ሰው የሰው ልጆች እነሱ ነው። እንኳን አያችሁ ሶስት ለሶስት ነው ተቃቅፈው እ እቅፍቅፍ ተደርገው ነው እየየተኙት እንዴት ደስ እንደሚሉ ብታዩ ማይ ጉድነስ ማሻአላ ናቸው። እና ያው እነዚህ ነብሮች ናቸው ተኝተዋሉ አንደኛው ደግሞ ቀና ብሎ ያየኛል በደንብ። ምንድነው፣ ምን እያረግሽ ነው ማለት ብቻ ነው የቀረው። እና ይሄን ይመስላሉ። ምን እንደሚመስሉ ሲያምሩ በጌታ ወይኔ ሄሎ እያልኩ ነው። ወይም ደግሞ እዚህ ጋር ሄሎ ሄሎ ማይ ፍሬንድ ሀዋርዬ እያልኩ እንዴት እንደሚያምሩ አያችሁ። መንፈስን ነው የሚያድሰው። እዚህ ብቻ እናንተ ግቡ እንጂ ለመዝናናትም አታስቡ፣ ማሰብም የለባችሁ። እዚህ ጋር ያው አንበሶቹ ትልልቆቹ ጋር ደርሰናል። ደርሰናል ትላላችሁ እዚህ ጋር የሚያናድደው ነገር ምን እንደሆነ ታቃላችሁ? አንበሶቹን ዝንብ ምናምን ይበላልና ፊታቸው ተበላሽቶ ምናምን እያከኩ ነው ያሉት። አሳዘኑ ጌታን። እና በተረፈ በጣም ነው የሚያምሩት። በጣም በጣም በጣም ነው የሚያምሩት እና ተበታትነው ነው ነው ተኝተው ያሉት ይቺ ሴት አንባሳ ናት። ወንዶቹ ብዙ ናቸው ግን ወንዶቹ በዛኛው በኩል ነው የተኙት። እቺ ሴት ናት። አታሳዝንም? አይኗን ዝም ብለቷት። ምስክ ምስክ ምስክ እና አንድነት ፓርክ ከመጣችሁ ይችኛዋን ወፍ ደሞ ይውልኝ። እናንተ እቺ ምንድን ናት የምትባለው? ሁለት ናቸው ደግሞ አንድም ነበረ ትልቅ ሌላ። እንዴት እንደሚያምሩ ይህ ምን ወፍ ነው የሚባለው? እኔ አላቅም፣ ንገሩኝ። ምዳቆ ነው ምንድን ነው የሚባለው? አንገቷን አያችሁ? አንገቷ ስምንት ሜትር ይሆናል። ሲያምሩ ደግሞ እግራቸው ረዥም ነው፣ አንገታቸው ረዥም ነው። እዚህ ጋር ደግሞ ከአንበሶቹ ጋር ፎቶ ተነሳን። ፎቶ ሻት ሹት ተደራረገን። እዚህ ጋር ደግሞ በራሴም ቪዲዮ መቅረጽ ያምረኛል። ያው ከተቀመጥንበት አንነሳም አንዳንዴ ይደክመናል ምናምን፣ ተነሳን። ከዛ በሌለኛው ሳይድ ላሳያችሁ እየሄድኩ ነው። ጉድ ጉድ ለእናንተ ነው ይሄ ሁሉ። እኔ እንደዚህ ደፋ ቀና ብዬ ቪዲዮ ቀርጄ፣ ይሄ ቪዲዮ ባይታይ ግን ወየውላችሁ። ኤኒዌይ ለእናንተ ተብሎ የእናንተ ጥያቄ ሁሉ መልስ ቪዲዮ ተሰርቷል። አንድ በአንድ ኤዲት እያደረግኩኝ እለቅላችኋለሁ። ግን ቪዲዮ ተደራሽ እንዲሆን ለሁሉም ኢትዮጵያውያን ሼር አድርጉ፣ አካውንቶቻችሁ ላይ፣ ፌስቡክ ላይ፣ ዋትስአፕ ግሩፕ ላይ ምናምን ሼር አድርጉ። ላይክ አድርጉ። ሰብስክራይብ አድርጉ። ቢከውዝ የእናንተ ጥያቄ ቪዲዮ ቢኖሩ እንኳን ሰብስክራይብ ካላደረጋችሁ ቪዲዮዎቼ አይደርስም እናንተ ጋር። እችም ሴት ናት፣ በሌላኛው ሳይድ መጥጪ ነው ሴት ናት እችም፣ ሌሎች ወንዶች ተኝተው ነው እና አያችሁ ፊቱን እንዴት እንዳደረጉ ዝንቦቹ ያስ ያናደረ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ ፊቱ ተበላሽቷል ብታዩ እና ፊቱን ነው የሚያከው ዝም ብሎ ብዙ ጊዜ አያችሁ፣ ሲያሳዝኑ የምር አፍተር ዳት እና ብዙ ብዙ ብዙ ብዙ ደስ የሚል ጊዜያቶችን ኢንጆይ አድርገን ድክምክም ብሎ መጣንና፣ እላችኋለሁ። ግን ያው እዚ ጋ ደግሞ ዘብራ ዘብራ አለ። ብዙ ነገር ነው ያሉ እዚ ውስጥ ግን እኔ ስማቸውን በደንብም አላቅም። እነዚህ በሬ የሚመስሉትም አሉ። ሌላ ደግሞ ቀጭኔማ አለ። ቀጭኔማ እናንተ ቀጭኔ ኮነ በጣም ትንሽ ነው የሚመስለኝ ማለት እርዝመቱ በፎቶ እንደምታዩ ነው። በአካል አንድ አይደለም። የምር ቁመቱ ምን እንደሚያክል ደግሞ ሂዩጅ ነው። በጣም በጣም ማለት ነው እኔ ከምነግራችሁ በጣም በፍ አሁን እኔ ከላይ ስላቀረጽኩ ነው እንጂ ሙሉ በሙሉ የእሱን አካል ቢቀርጽላችሁ በጣም የሚገርም ነው ጌታን እርዚመቱ። ቁመቱ ሰውነቱ ምን እንደሚያክል አያችሁ። እዚህ ጋር በነገራችን ላይ እነሱ ጋርም ዝንብ በጣም ብዙ አለ። ዝንብ ያስቸግራቸዋል፣ እነሱም አሳዘኑኝ። እና እንዴት እንደሚያምሩ እነዛ ናቸው። ይሄ ቀንድ ያላቸው ምንድን ናቸው የሚባሉት? የሜዳ ከብቶች ናቸው። ምንድን ናቸው? እኔ ግራ ገባኝ። እነሱ የእነሱ ስም አላውቅም። አይገርምም? አያችሁ። ፈረስ ፈረስም ትንሽ ነው ከቀጭኔ ማለት ነው። ከፈረስም ቁመት በላይ ነው። ቀጭኔ በጣም ረጅም ነው የምር። እና እዛ ውሃ የሚደረግላቸው ቦታ አለ፣ ደሞ ምግብ የሚደረግላቸው ቦታ አለ። ምግብም ውሃም እዛ ፊት ለፊት ነው የሚበሉት። ደግሞ ትንሽ ልጆችም አሉት። እና ገራሚ ነው። እንኳንም ሄድን፣ እንኳንም ጎበኘን። ይችን ቀን እንዳይ እንዲጎበኝ እግዚአብሔር ስለፈቀደልኝ እግዚአብሔርን እጅግ በጣም አመሰግናለሁ። ጊዜ ካለኝ ደግሞ ሌሎች ቦታዎችንም ያየሁት አያት ያተረኩት ቦታዎች ስላሉ ቪዲዮዎች አንድ ይለቀቃል። እኔ እንዳይረዝምባችሁ ብዬ ቪዲዮ በጣም አሳጥሬ ነው። ሌላኛው ደግሞ ከዚህ በኋላ ደግሞ ምንድን ነው የሚቀጥለው? እና ያው ቀጭኔ ጋር ቪዲዮ እያሰራው ነው እነሱ ታች ናቸው ያሉት እኛ ከላይ ሆነን ነው። ግን እርዝማኑ ምኑ ያለው ነገር እጅግ በጣም የሚገርም ነው የምር። እና ሁላችሁ መታችሁ ለሀገራችሁ በሰላም እንድትጎበኙ እንድትኖሩ ፈጣሪ ይርዳችሁ። የሁሉ ጊዜም ጸሎቴ ነው። በተለይ እህቶቼ፣ ወንድሞቼ እጅግ በጣም ነው የሚሳሳላችሁ። የምሬን ነው። ለማናችሁም እኔ ክፉ ነገር አልመኝም። ክፉ እንድደርስባችሁ አልፈልግም። ፈጣሪ ባላችሁበት ሁላችሁንም ይጠብቃችሁ። ሁላችሁንም የእናቶቻችሁን የእናቶቻችንን ጸሎት ሰምቶ እግዚአብሔር በሰላም ለሀገራችን ያብቃችሁ የምትወዱትን ነገር ለሀገር ለመምጣት ብቻም አይደለም እዛ መሆናችሁ እግዚአብሔር ይለውጣችሁ፣ ይለውጠን፣ እኔንም ይለውጠኝ። የሚወደውን ነገር ፈጣሪ ይስጠኝ። አሜን በሉ እናንተ ደግሞ አሜን በሉ ያድርግልሽ በሉ እና አሁን እንትኖቹን አያይተን አይተን ምናምን ምናምን ጨርሰናል። ዱር ራዊቶቹ ጋር እየወጣን ነው ያለ ነው በዛኛው በኩል የምናሳያችሁ ትንሽ አራዊቶች አሉ፣ እሱን አሳያችኋለው። ይህ ሁሉ ጉድ ጉድ ለእናንተ ለማሳየት ነው። ያው ወንድምየው አንዳንዴ ሲደክም እኔ የሚቀርጸው አይችልም፣ ቀረጻ ምናምን ምናምን ምናምን ሆቢው አይደለም ናኔ ነኛ አንዳንድ የምቀርጽለት እና እዚህ ጋር ጉድ ጉድ ጉድ ጉድ እየተባለ ነው እንዴት አያችኋት? ተስፋነሽን ግን ሀገር ቤት ተስማምቷታል። እንዴት ነው? እንዴት አያችኋት? ሀገር ቤት ትኑር ወይስ ዱባይ ተምጣ ወይስ አሜሪካ ትሄድ ወይስ ወይስ የት ትሄድ? እስኪ የሆነ ነገር አንድ ነገር በሏት። ተስፋነሽን ምን አላችኋት? ብዙ ሰው ግን ሀገር ቤት ተመችቶሻል በጣም በጣም በጣም እያላችሁ በመስንጀር ባኢሞ እየደወላችሁ እየነገራችሁ ነው። እጅግ በጣም አመሰግናለሁ። እውነት ነው ለመናገር ሀገር ቤት ሰው እንደሚለው አይደለም። እኔ ስለማልጨናነቅ ነው መሰለኝ ተመችቶኛል። እግዚአብሔር ይመስገን እና እዚህ ጋር ፎቶ ተነሳን። ሹት ሹት ሻት ሻት ተደራረግን። አይመስልም? አያምርም? በእውነት ያምራል። እዚህ ጋር ደግሞ ትኝት ረስ አገኝ እንቅልፍ ነው የወሰደኝ። አንድነት ፓርክ ዩኒቲ ፓርክ። እዚህ ጋር ደግሞ ወይ ወይ ወይ ወይ ወይ እና ይህን ይመስላል ይሄ ደግሞ የነገስታት ምናምን በእስክሪን መልኩ የተኛው ነገስታት ቀድሞ ነበሩ መች ገቡ እንዴት ገቡ እነ ኪውን ሳባ ኪንግ ሰለሞን ምናምን ምናምን አለ ስለ ሃይማኖትም ቁርአን መች ገባ ሆሊ ባይብል መች ገባ እና ፕሮቴስታንት እምነት መች ገባ ምናምን ምናምን ብዙ ነገር ነው ያለው እና ይህን ነገር ስትመጡ ታያላችሁ። እዚ ጋር ደግሞ መንፈሳችሁን የሚያድስ ወተር ፋር አለ። ሰው ሰራሽም አለ የተፈጥሮም አለ። እየለለ ነገር የለም። እዚ ጋር ደግሞ ከወንድምየው ጋር እስኪ ፋፋሽ ይበሉ ትንሽ። እዚ ጋር ደግሞ ጥራጥሬና ፍራፍሬ ተክሎችን ነው ያሳዩት። ዱንካን እንደ ዱባይ እንደ ብሄሮች ዱንካን ተደርጎ ነው እዚ ውስጥ የለለ የዛፍ አይነት የሌለ የፍራፍሬ አይነት የሌለ የጥራጥሬ አይነት የለም። እዚህ ውስጥ ሁሉም ስማቸው ምናምን ለማያቅ ሰው ምናምን ስም አለው ከዛ ዛፎቹ ላይ ማለት ነው ስም የተለጠፈ ነው። እና እጅግ በጣም ነው የሚያምረው ቦታው። ብናላችሁ እንዴት እንደሚያምር እንዴት እንዴት እንደሚያምር እና እዚህ ጋር እንደ ወንድ ሴቶች ግን ተረጋጉ፣ ወንድሜን እንትን እንዳትሉ እንትን እንዳትሉ ብዬ ነው። አይ ሌላ ነገር አስቤ ሳይሆን ላይክ እንዳታደጉ ለማለት ነው። አይ አድርጉ፣ አውቄ ነው አድርጉ፣ አትፍሩ። እዚህ ጋር ደግሞ ታያላችሁ ታያላችሁ፣ ዋሻ አለ እና ወቴር ፏል አለ፣ እንዴት እንደሚያምር እዚህ ጋር ደግሞ ፎቶ ምናምን በጣም ያምራል እና አብዛኞቹ ሙሽሮችንም አይተናል። የዛን ቀን ሙሽሮች እዚህ የአንድነት ፓርክ ውስጥ ነው አንዳንዴ ፎቶ ምናምን ምናምን ፕሮግራሞችን የሚያደርጉ በጣም የሚያስደምም ፎቶ ይወጣል ብዬ አስባለሁ። እና እዚህ ጋር በቃ እንደዚህ ጉድ ጉድ ጉድ ብልን ፎቶ ተነሳን ምናምን ጨርስን። እና ስለነበረን ቆይታ እጅግ በጣም አመሰግናለሁ ሌላኛው በሌላኛው ቪዲዮ እስከምንገናኝ ደና ሁኑልኝ በጣም ነው የምወዳችሁ ቪዲዮውን ላይክ ሼር አድርጉ ለሌሎችም ሰብስክራይብ እንዲያደርጉ አድርጉ ምክንያቱም የእናንተ ጥያቄ ቪዲዮ ሲደርስ አታዩም ሰብስክራይብ ካላረጋችሁ አመሰግናለሁ ቪዲዮ ብዙ ሰው ያያል ትንሽ ሰው ነው ላይክ የሚያደርገው ያ ነገር መቅረት አለበት ቤተሰብ